የአንድ መሶብ አገልግሎት በጠቅላይ ሚኒስትር አብይ አህመድ ሀሳብ አመጭነት በሀገር አቀፍ ደረጃ ወደ ስራ ገብቷል። በተለያዩ ክልሎችም የአገልግሎት ማዕከላቱ ተገንብተው ወደ ስራ ገብቷል። በአዲስ አበባ ከተማም ሁለት ደረጃቸውን የጠበቁ የአዲስ መሶብ የአንድ ማዕከል አገልግሎት መስጫዎች ወደ ስራ ገብቷል። በእነዚህ ማዕከላትም ደረጃውን የጠበቀ ፈጣን አገልግሎት በመሰጠት ላይ ይገኛል። በማዕከላቱ የተሰጠ የሚገኘው ዲጂታላይዝድ አገልግሎትም ገንግነው የነበሩ ማህበረሰቡ የሚያነሳቸው የመልካም አስተዳደር ችግሮችን የሚቀርፉና ብልሹ አሰራርን በማስቀረት ግልፀኝነትን ያሰፈኑ ስለመሆናቸው በቦሌ ክፍለ ከተማ ተገንብቶ በቅርቡ አገልግሎት መስጠት የጀመረውን የአንድ ማዕከል አገልግሎትን ሲጎበኙ ያገኘናቸው የከተማ አመራሮች ገልጸውልናል። የመሶቡ አገልግሎት ዋነኛው በተለይ ከተማችን የዘመነች እንድትሆን ህዝባችን እንግልት እንዳይደርስበት፣ የመልካም አስተዳደር ችግሮች እንዲፈቱ፣ በአገልግሎት አሰጣጥ ላይ የሚታዩ የሌብነት ብልሹ አሰራር ችግሮች ሁሉ እንዲገቱ ለማድረግ የሚያስችል ያለ ትውውቅ ያለ እንግልት በቀኝ ማስረጃዎችን ተገቢ ቅድመ ሁኔታዎችን ያሟላ ተገልጋይ ያለ ምንም እንግልት አገልግሎት ፈጥኖ የሚያገኝበት ለልማት ሊውል የሚችለው ጊዜ ደግሞ ሳይባክን ቶሎ ደግሞ ወደ ስራው ተመልሶ ስራውን ማከናወን የሚያስችል ነው። ስትመጣ መንጃ ፍቃድ ማደስ ትችላለህ፣ ልብሬ ማውጣት ትችላለህ፣ የቤት ኪራይ መክፈል ትችላለህ እና በጣም ጥሩ ነው ጊዜ ጊዜህን ይቆጥብልሃል እንግልትንም ያስቀርላል። ስታይ ራሱ አንዳንድ ቦታው ልጅ ከአገልግሎቱም ውጭ ኢንቫይሮንመንቱ ራሱ ደስ ይልሃል። በአንድ ማዕከል መሆኑ ማህበረሰቡ አንደኛ አገልግሎቱን ፍለጋ የተለያየ ቦታ መሄድ አይጠበቅበትም። የሚያስፈልገውን አገልግሎቶች በሙሉ በአንድ ማዕከል ያገኛል ማለት ነው። ሌላኛው በጣም ትራንስፓሬንስ ነው ማለት ነው። ኢኒሽቲቭ ተሰርቶ በዚህ ልክ ስራው መሰራቱ በጣም አፕሪት በብዙ መልኩ ደግሞ የተሻለ ውጤት። ሁለተኛ ደግሞ ሀገራችን ደግሞ የደረሰችበትን የአገልግሎት አሰጣጥ ማህበረሰብ ተኮር ስራ ምንሰራው ላይ ትልቅ ቫሊዩ እንዳለው ያየሁበት ሁኔታ ነው። የቦሌ አዲስ መሶብ አንድ ማዕከል አገልግሎት ዋና ስራ አስኪያጅ በማዕከሉ የሚሰጡ አገልግሎቶች የተገልጋዩን መሬትና እንግልት የሚቀንሱና የመልካም አስተዳደር ጥያቄዎችን የሚመልሱ ግልጸኝነት የሰፈነባቸው ፈጣን፣ ከብልሹ አሰራር ነጻ የሆነ አገልግሎት የሚሰጥባቸው ማዕከሎች ስለመሆናቸው አሳውቋል። ወደ ተቋሙም ስንመጣ እዚህ መሶብ ላይ በጣም ብዙ የከተማ አስተዳደር ተቋማት አሉ፣ የፌዴራል ተቋማት አሉ፣ ባንኮች አሉ። እነዚህን አገልግሎቶች ከሁለት እና ከዛ በላይ የሆኑ አገልግሎቶችን ህብረተሰቡ አንድ ቦታ ላይ መጥቶ ያለምንም እንግልት ያለምንም ወጪ ያለምንም ውጣ ውረድ አንድ ቦታ ላይ ሶስት አራት አገልግሎቶችን ተስተናግዶ በቀልጣፋ በሆነ በቴክኖሎጂ በተዘመነ አገልግሎት ተስተናግዶ የሚሄድበት ስለሆነ ከሌላው ለየት ያደርገዋል የምንለው በዚህ ምክንያት ነው። በአዲስ መሶብ አንድ ማዕከል አገልግሎት ማህበረሰቡ ቤት ውስጥ ሆኖ በስማርት ስልኩ ብቻ የተሳለጠ አገልግሎት ማግኘት የሚችልባቸው አሰራሮች መዘርጋታቸውንና ማህበረሰቡ ወደሚቀርበው አገልግሎት ማዕከል በመምጣት ይህንን ፈጣን አገልግሎት እንዲያገኝ ጥሪ አቅርቧል። ተጨማሪ ደግሞ እዚህ ከመምጣት ውጪ ቤታቸው ቁጭ ብለው የሚሰጡ አገልግሎቶች አሉ። ንግድ ላይ ብንወስድ፣ ግንባታ ፍቃድ ላይ ብንወስድ እዛው ሰው ስማርት ስልኩን ተጠቅሞ ቤቱ ቁጭ ብሎ ኦንላይን የሚያገኛቸው አገልግሎቶች ስላለ ይህንንም አውቆ አገልግሎቱን ማግኘት እንደሚችል ማሳሰብ እፈልጋለሁ። በቁጥር በርካታ የሆኑ የአዲስ አበባ ከተማ የተለያዩ ቢሮዎችና ክፍለ ከተሞች እንዲሁም ወረዳ አመራሮች የአዲስ መሶብ አገልግሎት አሰጣጥን ተመልክቷል። እስካሁን ድረስ አስራ ሁለት አገልግሎት ሰጭ ተቋማት በአንድ ማዕከሉ የተካተቱ ሲሆን በማዕከሎቹም ዘጠና ስድስት ያክል አገልግሎቶች ይሰጣሉ። አስራ ስድስቱም ከወረቀት ንክኪ ነፃ ሆነው በዲጂታል ሲስተም የሚሰጡ ናቸው።